ጥሩ ነው በሚል ነው ልነግርሽ እያልኩ ዝም ያልኩት፣ ማለት ነው እና መማርዬ፣ በጣም ነው የሚያሳዝኑት። ደግሞ የማርያም ነኝ አንዴ መማርዬ፣ እዚህ ጋር የምናገርች ማለት ነው አንድ እኛ ማለት ነው እንደ ኢትዮጵያውያን እንደ ኤርትራውያን ሳይሆን እዛ ስደት ላይ ስደት ላይ ያለ ነው ኢትዮጵያውያን ኤርትራውያንን አለም አንድ ሁነን ኤርትራዊ ለኤርትራዊ ሳይሆን ኢትዮጵያዊ ለኢትዮጵያዊ ሳይሆን አንድ ሁነን እናሸንፋለን። ኢትዮጵያዊው ኤርትራዊው አንድ ሁነን አንድ ሁነን ለዓለም ብናሰማ እኛ እናሸንፋለን። ግን አንድ አይደለንማ። አንዱ ለአንዱ አንዱ ለአንዱ እያደረግን አይደለም። በቃ ስደት ላይ ያሉ እነሱ መዳን ካለባቸው እነሱ መውጣት ካለባቸው አንድ ሁነንን አንድ ሁነን ሓደ ኮይናና ክነድሕኖም ንክእል ጋይስ

ብሔር፣ ቋንቋ ምናምን ሳይሆን በቃ ከሞት አድነው ወንድመን። በቃ አንድ እንሆንኛ፣ አንድ እንሆን። ኤርትራዊም ኢትዮጵያዊም አንድ ሆነን እንነሳ ሁላችን። ይዜዲ እውነትሽን ነው እና ቢያንስ እንኳን አሁን እናንተ ድምፅ በምትሆኑ ሰዓት መማርዬ ምን ይቀንሳል ብዬ አስባለሁ። አብዛኛውን ኢትዮጵያውያን ነው አሳልፎ የሚሰጧቸው የእኛ ናቸው። የከልየ ልጅ ይህን ብር ማምጣት ይችላል፣ በዚህ መንገድ ማምጣት ይችላል እያሉ አብዛኛውን የሚያሰቃያቸው ኢትዮጵያዊ ናቸው። እኔ ግርም የሚለ ማለት ነው፣ ስለ ሊቢያ ሳታውቁ የምታወሩት ነገር በጣም ነው የሚያበሳጭ። አንቺ ደንቆሮ ማሀይም ማለት ነው፣ ስለ ሊቢያ አታውቂም፣ እኛ ያለፍንበት እኛ እናውቃለን። ስለዚህ የትኛው ሀበሻ ነው እዛ ላይ አሳልፎ የሚሸጠው? በአላህ የማይባል ነገር አትበሉ እንዴ መሆናችሁ ነው። እኛና ቅም እንዴ ሊጣርግ ሊቢያ ኮኛ መተንበታል ያልሆነ መረጃ አትስጡ። የእነሱ እንትንም ቢቀንስ የሚጠቁሙም እነሱ ናቸው። አብረው ከአንድ ቦታ እየኖሩ አብረው ያን ሁሉ ስቃይ አሳልፈው፣ ግን ትናንትን ያን ሁሉ ስቃይ እንዳላረፈ እረስቶት ለወንድሙ ላይ ይጠቁማል፣ ለአረብ አሳልፎ ይሰጠዋል። ቢያንስ እንደዚህ አይነት ሰዎች እንዲያርፉ እና እነሱ ያሉበት ሁኔታ በጣም ከባድ ነው። ሰሞኑን ወንድሞቼም አሉ። አብዛኛውን በጣም ጩጬ ጩጬ ናቸው። ታያቸዋለሽ፣ ብቻ አላቅም በዛ እድሜያቸው ምን ያክል ስቃይ እያሳለፉ እንዳለን እና ድምጽ ብንሆን እና መማሪ እንደዛ ነው። አብዛኛው እዚህ ያለው ሰው በመጋዘን አለ እና እዚህም ባህር ሞክሮ አለ። አብዛኛው አንድ ነጥብ አምስት እና ሁለት ሚሊዮን ብር ነው የጨረሰው። የኢትዮጵያን ኑሮ ደረጃ አንቺም ታውቂያለሽ። ሁለት ሚሊዮን ማለት እድሜ ዘመን ሁለት ዘር ማኖር የሚችል ነገር ነው፣ በጣም ትልቅ ነገር ነው። እና ይህን ሁሉ አባክነን ወደ ሀገር መመለስ ደግሞ ለእኛ እብደት ነው የሚሆነ እና ሀገርም ገብተን የምንረባ ሰዎች አንሆንም። ወይ ሱስ ላይ እንወድቃለን፣ ወይ እናፍዳለን የሆነ ነገር ነው የሚሆነው፣ ወይ ሌባ ነው የሚሆነው። ለሀገር የሚጠቅም ነገር አይሆንም። ምክንያቱም አይምሯችን፣ ሁሉም ሰው አይምሮ እለወጣለሁ እቀየራለሁ ብሎ ነው ቤተሰቡን ችግር ላይ ጥሎ አንድ ቀን ቤተሰብን ቀና አደርጋለሁ ብሎ ነው። በሌላ ፌዝም የመጣው እንደዛ አለ መጠለያ ፈልጎ ነው ይህ ሁሉ ስደተኛ የሚሄደው። ሴቶች አሉ እነዚህ ሁሉ ነገሮች ሰሃራ በረሃን አቋርጠን ነው እዚህ ሊቢያ የደረስነው። ከዛም በኋላ የመጋዘን ስቃ ያለ እኛ አሁን እንመለሳለን ብንል መንገድ ላይ ያጣናቸው ብዙ ጓደኞቻችን አሉ። አስራ አምስት ሆነን ተነስተን አስር ሆነን ነው እዚህ ሊቢያ የደረስነው እኛ ለምሳሌ ማለት ነው። ይህን ሁሉ ጓደኛ አጥተን ሀገር ስንመለስ ያ ጓደኝነት የለም የለ በጣም ነው የምንወጣው። ስለዚህ ቀጥታ በቻላችሁ ሳቅም ተጽዕኖ መፍጠር ትችላላችሁ። ታዋቂ ሰዎች ናችሁ። ይሄ አለም የሶሻል ሚዲያ አለም ነው በዚህ ሰዓት ሶሻል ሚዲያ ላይ ደግሞ መደረግ የማይችለው ነገር የለም። ስለዚህ አማሪ እንደዛ አድርጊልን እና ተባበሪ። ብዙ ሰዓትን ወሰድን፣ በቃ እንደዛ ተባበሪ። የሆነ ነገር ይኝና፣ ሴቶችም አሉ፣ በጣም ሴቶችም አሉ እየተጎዱ ያሉ። አማሪ በጣም ሴቶች አሉ እዚህ ና። ወላሂ እየቀለድኩ አይደለም። ሴቶች ሰምቻለሁ፣ ሰምቻለሁ። ምንም ልንል ይችላል። ሴቶች ሌላ ነገር ማሪ ማርያምን ነው የምልሻለሁ። እርጉዝ ማትወልድበት እርጉዝ ማትወልድበት እርጉዝ እንኳን ልትወልድ ስትሄድ ታክሲ ቀጥታ ወደ ፖሊስ ነው ስራልክነሽነሽ ጀግና ነሽ። እናተባበሪያቸው አጋጣሚ አንድ ነገር ልጨምር እኛ ወዳችሁ ፈቅዳችሁ አሁን ሌላ ቤትም የተነሳ አለ። እንደ አንቺ ስም ያለ ስም መጥቀስ አልፈልግም። ስም አጥላት ነው የሚሆነው ስለዛ ወዳችሁ ፈቅዳችሁ ገብታችሁ ነው የሚባል ነገር አለ። አዎ ወደን ፈቅደን ነው፣ ግን ወደን መከራ ውስጥ አንገባም። ነገ የተሻለ ህይወትን ለፍታ ከሰር ሽጣ ያሳደገችኝ እናቴን ህይወት አልፏል። እዚህ ከመጣ በኋላ አደለ ግን ያቺን እናት ቀይራለሁ ብዬ ነው የወጥት እንጂ ሰርቄም አዲስ አበባ ላይም ሰርቄ መኖር አያቅተኝም። ወዳችሁና ፈቅዳችሁ የገባችሁበት ተወጡት የሚባል ነገር የለም። ነገ የምንጠቅም ነገ ነገ አልፎ ልም ብሄድ እኮ ያቺን ሀገር ዞር ብለን ጥለን አንሄደም አይደለ። በተለያየ ነገር የምንረዳው ያችንን ሀገር ነው ሀገር የተወለድኩባት ያደግኩባትን። ነገ ወንድሜን የምረዳበት ነገ ጓደኛዬን እዛ ጋር የወደቀውን ማነሳበት ነገ በዚህ መንገድ አልፌ ነገ ሲሳካልኝ ነው ተረዳሽኛል ነገፈ ወቅዶ ወቶ የገብቶ ወዶ ነው ይወጣው ማለት አይቻልም፣ ዜጋ ስተሆነች ድረስ። በዚሁ አጋጣሚ እርግጠኛ ነኝ ቪዲዮ ሪከርድ ይደርሳታል። ለሌላ ጊዜ ስም አልጠራም፣ ታውቋለች። ዛሬ ሌሊት ላይ የተናገረችው ነው። እመብርሃንን ነው ምልሽ፣ ይሄ ነገር ለሌላ ጊዜ ለስምሽም በያት፣ ለስሟም ጥሩ አይደለም። እግዚአብሔር ምክንያት አለው። ግዴታ ለመረዳት ወይ ደግሞ እንዲህ በቃል በቪዲዮ ደረጃ አግዢን ነው። ጥያቄም ራሱ አላስጨረሰችውም ያን ልጅ ተረዳሽኛ አይደለ ማስጨርስ የሰውን ልጅ ግዴታ ነው። ስለዛ ግዴታ አልጋ ይዞ መጠየቅ የለበትም አንድ ሰው ለመርዳት በምንም ደረጃ ነገር በጣም እኛም አንዳንዴ ወሬ ማናስጨርስበት ጊዜ አለ። እኔም በሆን ማለት ነው ምንድነው የሆነ ፕሮግራም ትይዝና የሆነ አሁን አንተ ስለ ሊቢያ እያወራ አንድ ሰው ደግሞ ገብቶ መጥቶ ስለሌላ ነገር ወይ ግጥም ላቅርብ ምናምን ይልሃል። አንዳንዴ ከቶፒኮ ሲወጡብህ እናስቆማለን። ማሰማህም ሊሆን ይችላል። እንደዛ ያስቆማቸው እና አሁን መወቃቀሱ ትርጉም የለው። ብዙ ነገር የምታገዝ እህትናት በዚህ በትንሽ ነገር ልንወቅሳትም በጣም የምወዳት ግን በዛሬው ቢያንስ ሀሳቡን ብታስደመ ብዙ ሰው ደግሞ ሜንሽን እያደረገ ነበር። አዳምጪው እያላት ነበር። ለዛንም ጭምር ነው የተናደርኩባት እንጂ በህይወቴ የምወዳቸው ሰዎች ሃይማኖት ዘር፣ ምናምን ሳት ምህርት የምደግ የምትገፍ በጣም የምወዳት ልጅ ናት። ግን በዚህ ነገር እኔ አሁን ደብቄ ሸፋፍዬ ማለፍ ሳይሆን እንድትማርበት ሌላ ጊዜ እንደኛ ከዚህ በላይ የተቸገረ ሀሳብ ብቻ አንጸባርቆ መውጣት የሚፈልግ ስሰውስ ሊኖር ስለሚችል ሌላ ጊዜ ማዳመጥ የመሰለ ቢያንስ ያ ልጅ አምስት ደቂቃ ሊያወራ ይችላል። ተረዳሽኝ። እንደ አሁን አንቺ ቅድም ያን ዜድዋ ነግረሻት እንዲህ ባታዳምጪኝ የሁሉ ሰዓት አሳጭኝም። ገባሻ አይደለ? ለዛ ነው ይቅርታ ካጠፎ ይቅርታ፣ መማሪዬ እዚህ ጋር እኔም ለማለት በመጀመሪያ ደረጃ በአላህ ሁላችሁም ድምፅ ነው ናቸው። ግን አንዳንዴ ደግሞ እኔ ውሸት ሲወራ አልወድም፣ ገባችሁ አደለ? ምክንያቱም እኛ አገሩን መተንበታል። አብዛኛውን ሪፊውጅ ላይ ያልተመዘገበ ነው ያለው፣ አብዛኛው ማለት ነው። አብዛኛው በቃ እዛ ገባ፣ በባህር ነው መውጣት የሚፈልገው። በሁለተኛ ደረጃ ደግሞ እርስ በርስ እየተጠቋቆሙላቸው፣ እርስ በርስ እየተጠቋቆሙ አይደለም። አሁን ፖሊሶቹ በየቤቱ እየገቡ ነው እየያዙ ያለ። አንዳንዴ ሰው አያቀውም ብለን የምንዋሸው ነገር ጥሩ አይደለም። እኔ ብዙ ጊዜ ልናገር እያልኩ በዚህ በሊቢያ ሁኔታ ዝም ምለው በጣም ስለምትዋሹ ነው። እና ለማንኛውም ወንድሞች አላህ ይድረስላችሁ፣ ኢንሻላህ ተወጣላችሁ። ቢቻል ግን በቃ እውነት እውነቱን አወሩ። ስለ ሊቢያ የማታውቁ ልጆች አፋቸውን ዝጉ፣ በአላህ አትዋሹ። የምፈልገው ነገር ማለት ነው አሁን ለምሳሌ እኔ አሁን ከሶስት ቀን በፊት ነው የሰብሮብን የገቡብን ማለት ነው፣ ግን ፎቅ ላይ ነበር የምንገባው ይኸው ማለት ቢያንስ ያለንበትን ነገር ደግሞ ላሳይሽንም ማለት ነው። ይኸው እኔ አሁን በዚህ ሰዓት እንደዚህ ሆኜ ነው ያለሁት። አትልቅኝና ይኸው አትልቅ ኧረ ይኸው እኔ በዚህ ሰዓት መራመድ አልችልም። እንደዚህ እግሬ ከሶስተኛ ፎቅ ላይ ዘልዬ ነው በቃ ማረገው ነገር ሳጣ ማለት ነው። ቢያንስ በቃ እናንተ ናችሁ ለእኛ ያላችሁት። እኔ አሁን እዚህ ጋር እንዳለ ሁለቱም እግሬ ተሰብሮ ነው ያለው። ይህን ራሱ በመከራ ነው ኦጌሻ ራሱ ያገኘሁት በመከራ ማለት ነው። እና በምችሉት ያክል ይኸው እንደምታዩት እንደዚህ ነው ያለ ነው በዚህ ሰዓት ማለት ነው። በጣም ስቃይ ውስጥ ነው ያለ ነው። እና በምችሉት ያክል በምችሉት ያክል ድምፅ ሁኑልን እባካችሁ። በጣም እየተጎዳን ነው፣ መተኛት አልቻልንም። በማታን የመጡብን በቃ እነሱን ሽሽት ከፎቅ ፎቅ ላይ ስንዘል በቃ በስተመጨረሻ ወደምዘልበት ስናጣ ነው የተሰባበር ነው። ከኔ በፊት ብዙ የተጎዱ ልጆች አሉ ማለት ነው። ግን እንደዚያውም ቢሆን አላህ ረድቶን ወጥተናል። በምችሉት ያክል እባካችሁ ድምፁንን ንን ቢያንስ ቢያንስ በቃ አይታችሁ እንኳን ማለት ነው ዝም አትበሉን። ቢያንስ በመረጃ እንኳን እናሳያችሁ እባናታችሁ አጠገባችን ቁሙ። ያለን እናንተን ቢያንስ እናንተ ድምፅ ያላችሁ ከእኛ ጎን ልትሆኑ ካልቻላችሁ፣ እኛ እንዴትም ከምናስበው መድረስ አንችልም። የተሻለ ህይወት ለመፈለገ የምንሄደው የደላ ምናምን የሚታፈስ አይደለም። እዛም ሰርተን አፈሮሆንን ለአባችንን ጠባ አድርገን ነው የምንሄደው ገባሽ አይደል። ቢያንስ የተሻለ ቤተሰቦቻችን ድሃንን እንቀይራለን ብለን ነው የምንጥረው። ግን እዚህ ጋር ደግሞ ብዙ መሰናክል እየመጣብን ነው እኛ በዚ